ነው ገበሬው እየሞተ ነው የኢኮኖሚ መሰረታችን የሆነው አርሶ አደር እያለቀ ስለሆነ ህዋትን ባይናፍቀ የጎጃም ሰው አይገርመኝም ለምን ህዋት ይሻለና ብሎ እንዲነሳ ሆን ብለው የትግሬው ፕሮፓጋንዳ ነው ለምን ጦርነቱ በአማራ ክልል ውስጥ እንዲቆይ ለሁለት ዓመት የተደረገው አማራ አንደኛ እንዲጠፋ እንዲወድም እንዲከስር ጉልበቱ እንዲዳከም ወንድ ልጆቹ እንዲሞቱ ፋኖ እንዲዳከም ነበር ይሄንን ያደረጉት ሁለቱ ትግሬዎች የተሳሳተ ማኒፌስቶ ለነዘመነ ካሴ ለነምሬ ወዳጆ ለሌሎችም ለአንዳንድ የጎንደር ፋኖ በመስጠት ያደረጉት ነው ብያቸዋለሁ። ደረጃጀት ካልወጡ መቃወማችን እንቀጥላለን። አንድ ላይ ተባብረው ወደ አራት ኪሎ ለመሄድ ብቻ ይተውት፣ ክልሉን ለመያዝ ካልተንቀሳቀሱ፣ ፋኖ አንድ ካልሆነ መቃወማችን እንቀጥላለን። ለአማራ ህዝባችን እንቆማለን። የፋኖ መሪ በአናት ተዘግዘቅ ምንም አታመጣ። እኔ የአማራ ህዝብ ካድሬ ነኝ እንጂ የፋኖ ካድሬ አይደለሁም። የፋኖ መሪ ካድሬ አይደለው። ራሱ የፋኖን ካድሬ አይደለው። እኔ የአማራ ህዝብ፣ የታላቁ የአማራ ህዝብ፣ የጭቁኑ ሜዳ ላይ የወደቀው ካድሬ ነኝ። ስለ ዘመነ ስለ ምሬ ስለ ሌሎችም አልጨነቅም። ካድሬ ነኝ፣ የአማራ ህዝብ ካድሬ ነኝ። እመነኝ፣ አማራ የትም አልክድህም ነኝ መቼውንም ክጅ አላውቅም። ነገም አልክድህም። ቁማሩን እየተበላ ነው። ህዋት እየመጣች ነው። አታላ ጦርነቱን እስካሁን ያካሄዱት ህዋቶች ናቸው። ባይዘ ከክልሉ እንዳይወጣ ዘመነ ራሱ ወጥቶ አንድ ቀበሌ መያዝ አራት ኪሎ መግባት ነው ያለ ዘመነ በህዋቶች ተሳስቶን በል ተብሎን። ለዚህ ነው ከክልሉ ያልወጣው። ቴንክዩ ቴንክዩ ነፍጠኛ። ለዚህ ነበር የሰሜን ወሎና የሰሜን ጎንደር ህዝብ መለስ ዜናዊ ሊጎባኛችሁ ሲሄድ ውለታ ላላደረገላችሁ ህዝብ ለጎጃም ትምህርት ቤት ስሰሩ ለኦሮሞ ስሰሩ ለደቡብ ምንም አስተዋጽኦ ላላረገ ኦሮሞና ደቡብ ትምህርት ቤት ስትሰሩ፣ መብራት ስታስገቡ፣ መንገድ ስትሰሩ፣ ለኛ ግን የዳስ ትምህርት ቤት ሰራችሁ፣ ዞር በላ ብለው ተቃወሙት። መብራት ሰራችሁ፣ ውሃ አስገባችሁ፣ ለኛ የትኛው ውሃ ነው ብለው ጠየቁ። የውሸት ነው የምናገረው? የሰሜን ጎሎና የሰሜን ጎንደሮች እስካሁን እየሰማ ከሆነ በቲቪ ቢተላለፍ እኔን ያደንቃል። እውነታ ነው የምናገረው። እናንተ ግን ለልጆቻችን መርዝ ሆናችሁ መርዝ አስቀመጥንለባቸው። የደርግን ሚኒስትር እያወጣ ለእናንተ ሰጠን፣ ተሸክመን አንጥተን አሉት መለስ ዜናዊ። ትላልቅ አዛውንቶች አማራዎች እናዝናለን። ውለታ ላልወላላቸው ኦሮሞ መብራት መንገድ፣ ውሃ፣ ትምህርት ቤት አንበሻበሻችሁት፣ ፋብሪካ ለደቡቡ ይሄ እናደርጋችሁ፣ ለእኛስ የነበሩ እለታችን ብለው የተቃወሙ አዛውንቶች ታሰሩ። ልጆቻቸው አድዋ ተራራ እስር ቤት ተጣሉ። አንድ ዳቦ በሰባት ቀን እየተጣለላቸው አስክሬ ናቸው ከአስር ሺህ በላይ አማራ በትግራይ እስር ቤት አልቀዋል። ያልነው አመሰግናለሁ። ይሄ ነው የአማራ ልጅ አንበሳ። እንዲህ መጮህ ማለት ራሱ ለእኔ ደስታ ይሰማኛል፣ ሌላ ፖለቲካ እንድሰራ ይገፋፋኛል። እኔ ቢሊዮነር ሉን ብል እነዘመነ ካሴን ነው የምጠጋቸው? አይደለም እንዴ? ከነዘመነ ካሴ ጀርባ ማን እንዳለ ታውቁታላችሁ። እኔ እንደዚህ አይነት ሰው አይደለሁም፣ በገንዘብ የሚሸጥም አይደለሁም። ትናንትና ስዘላብድ የነበረውን ዛሬ ብቀይረው አማራ ያየኛል። እኔ ደግሞ ከዚህ በኋላ በእድሜ ምን ምን ላደረግ እንደ ወርቁ አይተ ነው አስራ አምስት ካምፓኒ እንዲኖረኝ አልፈልግም። ምንም አይጠቅመኝም። እኔ ልጆችን የማሳደግበት ሚዲያ፣ አንድ ሬዲዮ የምከፍትበት ራሴን ችዬ እየተማርኩ ምቀጠልበት ገቢ ነው የምፈልገው። ያን ደግሞ ራሴ እችላለሁ። እኔ ቢሊዮነር ልሆን ካላችሁ ከጎጃም ሰዎች ጋር ነው ምንለጠፉ ከጎጃም ፋኖች ጋር ነው የምንለጠፈው። አንደኛ ሀብታም ናቸው፣ ዙሪያቸው ሁሉ ሀብታም ነው ያሉ አላረገውም። ሰባ ሚሊዮን አማራ እየጠፋ እንደሆነ እየታየ ነው። ትግሬዎች እየመጡ እንደሆነ እየታየ የአማራ ጥፋት ምጽሐት አማራ ብለን ድርጅት ያቋቋም ነው። ለዚህ ነው የአማራ ምጽሐት ለእኔ ይታየኛል። ለእናንተ ላይ ይታያ ይችላል። ምናልባት ፖለቲከኛ ካልሆናቸው አይታያችሁ። ብዙ ምስጢር ካላወቃችሁ የትግሬዎችንና የህዋቶችና የእሻቢያን የኦሮሞዎች ምስጢር ካላወቃችሁ አይገባችሁ። ምን እየሰሩ እንደሆነ ካልገባችሁ አይገባችሁ። ለእኔ ግን ይገባኛል። ምን እየመጣ እንደሆነ እያየው ስለሆነ በእነዘመነ ካሴ በኩል የሚመጣው የትግሬ ኃይል አማራን ያጠፋዋል፣ ዘመነንም ያጠፋዋል፣ ምሬን ያጠፋዋል፣ ጎጃምን ያጠፋዋል፣ ሙሉ በሙሉ አማራን ከኢትዮጵያ ምድር ያጠፋዋል። ታያላችሁ። ይሄ ደግሞ ሁለት ዓመት ባለሞላ ውስጥ ታዩታላችሁ። ከዚያ በኋላ ግን ሞጣ ብሎን ነበር። አይሰራም፣ ለምን ተጠናክሮ አራት ኪሎን ይዛሉ። ከዚያ በኋላ ብትል ባትል ምን ዋጋል? ዛሬ ላይ መንቃት። ትግሉ ሞቷል። የፋኖ ነው ትግል እንደሞተ ነው የምነግራቸው። የትም አይደርስም ብያቸዋለሁ። እንኳን አራት ኪሎ አራት መከራከር አካባቢ የለም ፋኖ፣ አራት ሜትር አልተጓዘም። በእነዚሁ የፋኖ መሪዎች የህዋትን እና የሻዕቢያን የተሳሳተ ተልእኮ ማኒፌስቶ ተሸክመው ክልሉ ውስጥ እየተዋጉ ክልሉ አደሙት። አማራው አለቀ። የብልጽግና ደጋፊ ነህ እያሉ ከዞን አመራር ጀምሮ ገደሉት። ያም ሲሆን አማራ ደገፋቸው። ለምን ልጆቹ ሲሞቱ በፋኖ ተስፋ ጥሎ ስለነበር፣ የፋኖ ስትራቴጂ ግን የህዋትና የሻቢያ ስትራቴጂ ስለነበር ክልሉ ወደመ። አሁን የተደከመ አማራ አገኙ። ጭራሽ ዘመቻ አንድነት፣ የጋራ ጠላታችን ብልፅግና ነ ሰሜነኞች ነን ብለው መጡ። እነዚህ እባብ ትግሬዎች፣ እነዚህ እባብ ኤርትራያኖች የአማራን ጥፋት ድግስ መርዝ በወዳቸው ደብቀው እንደ እባብ ሊነድፉን እየመጡ ነው። እነዘመነና ሌሎች ተሳስተዋል ወይ ደግሞ አውቀው የሚያደረጉት ነገ ለስልጣንና ለሀብት ለግለሰብ ጥቅም ተገዝተዋል ማለት ነው። አሳስተውን አለ እየተሰራ ያለው ደባ ያሳዝናል። ጎበዝ ነገ ታያላችሁ። ህዋስ ሲመጣ በሙሉ አሁን የምታዩት አክቲቪስት ነኝ የሚለው ሁሉ ሌባና ኦፖርቹኒስት፣ ተሳስተን ነው ብልጽግና አሳስቶን ነው እያለ እንደሚገባ አትጠራጠሩ። እየተሰራ ያለው ደባ ያሳዝናል። ዘመቻ አንድነት የህወሓት እቅድ ነው። መደባበቅ አይቻልም። አማራ ህዝብ መሸወድ የለበትም። ሀያ ስምንት ዓመት ሙሉ ተጫወቱብን፣ ገደሉን፣ ጨፈጨፉን፣ ያለ ዘር አስቀሩን፣ መሬታችን ተቀራመቱ፣ ከበሩብን፣ አጠፉን ትግሬዎች ወደቡን ሽጠው ባህር ወደብ አልባ አደረጉን። ወለጋ ላይ በድርቅ የተሰደዱ ትግሬዎች በጌታቸው አሰፋና በመለስ ዜናዊ ሸኔ የሚል ጥቂት ኦሮሞዎችን ይዘው ዘጠና ዘጠኝ ፐርሰንት እነሱ ነው። ገደሉን ጨፈጨፉን። እስከ አባይ በርሃ ድረስ ባሱን እያቆሙ አማራን ሸነሸኑት። በኦሮሞ ስም ኦሮሞ ገደለ እየተባለ ቤንሻንጉል ላይ አረዱን፣ አጨዱን፣ ቀበሩን ከስልጣን ስናባረራቸው። 28 አመት ሙሉ ተጫወቱብን የተባለው ገደለን የተባለው ህወሓት እንዲመጣ እየተሰራ ነው። ያሳፍራልም ያሳዝናልም ብዬ ነግራችሁ የመጣሁት ዘመቻ አንድነት የትግሬዎች እቅድ ነው። አማራ ሙሉ በሙሉ እንዲወድም ከዚያ በኋላ በተዳከመ አማራና በተዳከመ ብልጽግና ላይ ሪሃብል ያደረገ የተደራጀ ትግሬ ለመቶ ዓመት ለሁለት መቶ ለአንድ ሚሊዮን ዓመት ብንቆይም የማይቆይ የስልጣን መቆናጠጥ ለመያዝ እየመጣ ነው ነው የምላቸው። የአማራ ክልል ደቋል እኮ ወድቋል ሙቷል እኮ ገበሬው። ሞር ደግሞ ሙሉ በሙሉ እንዳይነሳ። በኢኮኖሚ የወደቀ ህዝብ ደግሞ መዋጋት አይችልም። ረሃብ ያጠጋው ህዝብ መዋጋት አይችልም። ስለዚህ የደከማ አማራ ነው የሚያገኙ። ሲመጡ ማንም አይዋጋቸውም። ትግሬዎች ሁለት ዓመት ሙሉ ጦርነቱ ከክልሉ እንዳይወጣ ያደረጉት እነሱ ናቸው። ሁለቱም ትግሬዎች ጠመንጃ ይሰጣሉ፣ ጥይት ይሰጣሉ። ግን ይዋጋል። ፋኖ ጀግና ነው። ፋኖ አራት ኪሎ ሜትር ሲችል እዚያ ሁል ይሉታል። እነሱ ተደራጅተው አራት መቶ ሺህ ጦር እስከሚደርሱ ነበር አውቀው፣ ሁለት ዓመት እነሱ አስልጥነው እስከሚጨርሱ አማራም እየወደመ ነበር። ጥይት ይልካሉ፣ ገንዘብ አላቸው፣ ጠመንጃ ይልካሉ፣ ቦምብ ይልካሉ፣ ላውንቸር ይልካሉ፣ ዲሽቃ ይልካሉ። አየህ አማራ ግን የገብቷል። ትግሬዎች አንተን የረዱ መስሎ ነው ክልሉ እየወደመ ገበሬው እየወደመ በተዳከመ አማራ ላይ ወደ አራት ኪሎ ተንደርድረው እንዲገቡና አማራን እንዲያጠፉ ነው። በዚህ ውስጥ የሚቃወሙና የሚሳደቡ ትግሬዎች ናቸው፣ ኤርትራያን ናቸው። እነዚህ የፋኖ የቅርብ ጓደኞች ናቸው። ስላጋለጥኳቸው በቃ ተበተኑ እኮ ዛሬ። እነዘመነ ስለበተንኳቸው ነው። አቅም ከሌለ ለምን መጣ ትቃወማለህ? አቅም ስላለ ስላወቅ እኮ ነው። እንደማፈርሳችሁ ስላወቃችሁ ነው መጣ የምትቃወሙ። እኔ ግን ለህዝቤ ቢሊዮነር ልሁን ብል ከዘመነ ካሴ ጋር ነው የምቆመው። ልንገርህ፣ ቅድም ነግሬያለሁ በዙሪያው ማን እንዳላውቃለሁ። እኔ ግን ይህን አላረገ ሁለት ዓላማ አለው። አንደኛው የአማራን ክልል ማውደም እንዲወድም ፍላጎት ስላለው ነው። ህዋት ትግሬ ኤርትራም ሚሳይሉን የሚሰጧቸው ቅድም እንደነገርኳቸው አማራ እንዲወድም ነው የበለጠ ከዚያስ የተዳከመ አማራ በአይናቸው ማየት ለማኝ ተሰዳጅ አማራ ክልሉ ወድሞበት በረሃብ አሁንም ወድቋ ሁለት ነጥብ ሁለት ሚሊዮን እየለመነ ነው። የአማራ አርቲስቶች ግን ለአብይ አመድ ሜቄዶንያ ቁጭቶ ይለምናሉ። ህንፃ ለመስራት መንግስት ለሚሰበስበው ገንዘብ እንተዛዘባለን። ሁለት ነጥብ ሁለት ሚሊዮን አማራ ሜዳ ላይ ወድቆ ግን በአማርኛ የሚሰራው አርቲስት ገጣሚው፣ ዘፋኙ፣ ድራማ ሰሪው ሌላውም ሰአሊው አርቲስት የሚባለው ጸሐፊው በሙሉ የአማራ ዘፋኝ ሁሉ ይሄ እኮ ፋኖ መደገፍ አለ። ሜዳ ላይ የወደቀን ህዝብ አስተባብሮ ጎፈንድም ያልከፈቱም ለአብያ አመድ ግን ቂጣቸው ናፈ እስከሚስቅ ድረስ እንደነካ ያለው ወራዳ መሀይም ሁለት መቶ ድራማ ሰራው የሚል ወንበዴ ሆዳም በኦርቶዶክስ ውስጥ የመሸገ አረመኔ ይሄው ሚቄዶንያ ይላል ዘመዶች። የጎጃም ሰው እኮ ንብረት ገላው አዲስ አበባ መወለዱ እንደታዩ ሆዳም ነው። አርቲስቱ ይህን ያደርጋሉ። ነገ ግን የአማራ ቀን የአማራ ጮራ ልትፈነጥቅ ትችላለች ብዬ አስባለሁ። የዚያኔ ግን አዲስ አበባ ተዘፍኑ ይሆን? አዲስ አበባ ፊልም ታሳይ ይሆን? አዲስ አበባ መጽሐፍ ጽፋችሁ ታሳትሙ ይሆን? አዲስ አበባ እስክስታ ትመቱ ይሆን አማራ ክልል በሚባለው በአሁኑ አካባቢ ስትዘዋወሩ ይሆን? የአማራ ሕዝብ ፍርዱን ለአንተ ሰጥቻለ። ይሄ እኮ ፋኖ መደገፍ ጦርነትን ማወጅ አይደለም። ለተራበ ለወደቀ ሕዝብ ጎፈን ዲቢን ሰብስብ ብሎ እንደ መቄዶንያ መምጣት እንዴት አልተቻለም? ራሱ የአማራ አርቲስት የሚባለው በአማራ ስም በአማራ አማርኛ ፊልም የሚሰራው ኢትዮጵያዊ፣ ዘፋኝ ዘፈን የሚያወጣው ኢትዮጵያዊ፣ የት አለ አማራ ይው እንደዚህ የተጠላ ነ አሳስተውን አለ። እየተሰራ ያለው ደባ ያሳዝናል። ጎበዝ ነገ ታ ያላች ህዋ ሲመጣ በሙሉ አሁን የምታዩት አክቲቪስት ነኝ የሚለው ሁሉ ሌባና ኦፖርቹኒስት ተሳስተን ነው ብልጽግና አሳስቶን ነው እያለ እንደሚገባ አትጠራጠሩ። እየተሰራ ያለው ደባ ያሳዝናል። ዘመቻ አንድነት የህዋ እቅድ ነው። መደባበቅ አይቻልም። አማራ ሕዝብ መሸወድ የለበትም። ሀያ ስምንት ዓመት ሙሉ ተጫወቱብን፣ ገደሉን፣ ጨፈጨፉን፣ ያለ ዘር አስቀሩን፣ መሬታችን ተቀራመቱ፣ ከበሩብን፣ አጠፉን። ትግሬዎች ወደቡን ሽጠው ባሕር ወደብ አልባ አደረጉን። ወለጋ ላይ በድርቅ የተሰደዱ ትግሬዎች በጌታቸው አሰፋና በመለስ ዜናዊ ሸኔ የሚል ጥቂት ኦሮሞዎችን ይዘው ዘጠና ዘጠኝ ፐርሰንት እነሱ ነው። ገደሉን፣ ጨፈጨፉን እስከ አባይ በረሃ ድረስ ባሱን እያቆሙ አማራን ሸነሸኑት። በኦሮሞ ስም ኦሮሞ ገደለ እየተባለ ቤንሻንጉል ላይ አረዱን፣ አጨዱን፣ ቀበሩን። ከስልጣን ስናባረራቸው ሀያ ስምንት ዓመት ሙሉ ተጫወቱብን የተባለው ገደለን የተባለው ህዋት እንዲመጣ እየተሰራ ነው። ያሳፍራልም ያሳዝናልም። ብዬ ነግራቸው የመጣሁት ዘመቻ አንድነት የትግሬዎች እቅድ ነው። አማራ ሙሉ በሙሉ እንዲወድም ከዚያ በኋላ በተዳከመ አማራና በተዳከመ ብልጽግና ላይ ሪሃብል ያደረገ የተደራጀ ትግሬ ለመቶ ዓመት ለሁለት መቶ ለአንድ ሚሊዮን ዓመት ብንቆይም የማይቆይ የስልጣን መቆናጠጥ ለመያዝ እየመጣ ነው ነው የምላቸው አማራ ክልልን ለማስወደም እኛ ሰውነው ስለምንቆም እውነት ይውጣ ብዬ ነው አማራ ክልል አሁን የውላችሁ እነዘመነ ዘመነ ካሴ ሚሳኤል ሰራን የሚሉት ሚሳኤል ለመስራት ከአምስሯን እንኳ ለመስራት 2.8 ቢሊዮን ዶላር እንደሚያስፈልግ ነግሬያቸዋለሁ። ፋብሪካውን ለመክፈት እኳ የሞጣን ከተማ አምስት የሚያክል ቦታ ያስፈልጋል። ደብረ ማርቆስን የሚያክል ሁለት ከተማ ያስፈልጋል። ያውም ለጥ ያለ ሜዳ ላይ ምክንያቱም ተተኳሹን ሚሳኤሎች የሚሸከማቸው ትራክ ሁሉ መሰራት አለበት። የአማራ ፋኖ ይህን ሰራው ሲልህ የደንበጫ የጤፍ ጎታ ነው ወይ ብለህ መጠየቅ ነበረብን። እኔ አውቄ ነው ባለፈው እንዲያልኳቸው እንዳይደብራቸው ነው። ውሸት እንደሆነ ግን ተናግሬያለሁ። አሁንም ውሸት ነው። የደንበጫ ወይም የስቴ ጎታ አይደለም እኮ ብላስቲ ሚሳኤል ሰራው ለምታጨውረበረው ህዝቡ መናቅ እኮ ህዝቡ መናቅ ነው የፎቶ ፖለቲካ እኮ ሽምቅ ተዋጊ የሆነው ሰው ዘመነ ሰሞኑን አስመረቅኩ እያለ የሆኑ አምስት ነው ምናምን ኮተታ አንዱ ደግሞ ማፈሪያ ወጣቶች እያሳየን አንዱ ደግሞ ማፈሪያ ኦሮሞና ትግሬ እንዳረጎ ጋር ሽምቅ ከሆንክ ድብቅ ነህ አይደለም ጉሬላ ፋይት በየትኛው አለም ነው በቪዲዮ የሚወጣው ሽምቅ ተዋጊ ነው የካለ ፋኖ ራሱን ደብቆ በጥቂት ኃይል ብዙ የመንግስት ኃይል መግደል ነው ማጥፋት ነው። አደለም እንዴ ጎበዝ? ጦርነቱ ሲጀመር ይተኩሱበት የነበረ ሚሳይል። አንድ ሚስጢር ደግሞ ለአማራ ልንገረው፣ ለኦሮሞም ለትግሬም ራሱ ይወቀው። እስኪ መረጃ ይውጣል ለኢትዮጵያ ህዝብ፣ በተለይ ለአማራ በተለይ ለጎጃም ህዝብ ሚሳኤል ሰራን ያሉት እነ ዘመነ ካሴ ውሸት ነው። ሊሰሩም አይችሉም። የጤፍ ጎታ ግን ሊሰሩ ይችላሉ። የተማረ ኃይል የለም ብለው ነው። ፕሮፌሰር ዶክተሮች የሉም ብለው ነው። ከጎጃም አይደለም ወይ ሊቆች የሚወጡት? እንዲሁም ምን አለ፣ እነዚያ ሰዎች ያንን ሲናገሩ አይሰሙንም ብለው ነው። ምን ያህል እንደናቁን አይታቸዋል። ከየት ሊያመጡ መሰላችሁ? እቅዳቸው ህዋስ ሲባረር የአማራን ኤርፖርትና የጠመንጃ ዲፖው ለመምታት ገበሬው ሳይከፋፈለው እናጥፋው ብለው ተኮሱት። የተወሰነውን ኤርፖርት መቱ፣ የተወሰነውን መሳሪያ ግምጃ ቤት መቱና የገበሬ በቆሎ ጠብሶ ሚሳይሉ ሶስት ሚሳይል ነው ምናምን ተተኮሰ፣ ብላስቲ ሚሳይል ነው ባይዘወይ ተኮሱት፣ ትግሬዎች በከፍተኛ ምንዛሪ ገዙት ነው። ከዚያስ ብልጽግና ሲተኩስባቸው አማራ ሲተኩስ የት ደበቁት? ጫካ ውስጥ በረሃ ውስጥ ደበቁት። ጎትተው ወስደው ደብቀውት ነበር፣ ብልጽግና እንዳያገኙ ተቃጠለ ብለው ብልጽግና ፈልጎ ፈልጎ አጣ። የሚሳኤል ግን ዓላማው ምንድን ነበር? በመተከማ በኩል ፋኖ እንዲከፍትላቸው ደመቀ ዘውዱ እነዘመነ እየከፈቱላቸው በሱዳን በኩል ተጭኖ መጥቶ ጎጃም ላይ ወደ አዲስ አበባ እንዲተኮስ ነበር። አማራ የመቱበትን ሚሳኤል ለጎጃም ፋኖች ፎቶን የላኩላቸው። ተመልከቱ፣ የህዋቶች ሴራ ያን ለመስራት ለመተኮስ ተስማምተው ነበር። መኪና ሙሉ አስክሬን የተጫነበት እኮ በዚያ ሚሳይል ነው። ብዙ ገበሬ ተመቷል። ያንን ጫካ ደብቀውት የነበረን ሚሳኤል በሱዳን በኩል ወደ ጎጃም አምጥተው ወደ አዲስ አበባ እንዲተኮስና ከዚያ በኋላስ ብልጽግና ያ ሲተኮስ ጎንደርን፣ ጎጃምን፣ ሸዋን በአውሮፕላን ጀት እየተነሳ ዓለም አቀፍ ነውና እንዲጨፈጭፈን ማለት ነው። የተዳከመ አማራ እንዲፈጠር ትግሬዎች የንሰሩ ሚሳኤል እነዘመነ ካሴ ሊሰሩ አይችሉም። የጤፍ ጎታ ግን መስራት ይቻላል ታንኪዩ። ጎበዝ የህዋትን ሴራ ተመልከቱ። ለምን እነሱ እንዳይተኩሱት ዓለም አቀፍ ተቃውሞ ይደርስባቸዋል፣ መተኮስ አይችሉም። የአማራ ፋኖ ግን ከመካከላዊ መንግስት ጋር እነ ታርቀው መጥተዋላ፣ መተኮስ አይችሉም። ተኮሱ ማለት ጠብ ይነሳላ፣ የፕሪቶሪያው ስምምነት ይከሽፋል። ምዕራብ ትግራይ እያሉ የሚመኙት የአማራ ለመሬት ይከሽፍባቸዋል። ስለዚህ ለእነዘመነ ካሴ በሱዳን በኩል ተጭኖ ለመምጣት እየተሞከረ ነበር። ከዚያ በኋላ ያንን በማሳየት ህዝቡን ሰሩ ብሎ እንዲያምን የዓለም አቀፍ ደግሞ እውቅና እንዲያገኙ የጎጃም ፋኖች። ምላጩ ግን የሚሳበው በማን ነው? በትግሬ ጣት ነው አይደለም፣ ባሰለጥኗቸው ተኳሾች ጎጃም ውስጥ በመጣ ፋኖ ይተኮሳል። ከዚያ እና ብየአመድ የእነዘመነ ዘመነ ካሴ ጦር ሚሳኤል ተኮሰ ብለው ምንድን እንደሚያስነሱ ኦሮሞች ታውቃላችሁ። በቀጥታ አውሮፕላን ነው የሚያስነሱብን ከዚያስ ኦሮሞው ተመቸው የኦሮሞ ጽንፈኛ አማራ መጥፋት አለበት ብሎ የተነሳው ጽንፈኛ እና አብይ ምን ምን ያደርጋሉ እንኳን ሚሳኤል ምናጭ ስበህ አዲስ አበባ ህዝብ ላይ ጥለፍ ይቅርና ዛሬ ምንም ሳያደርግ የአማራን ገበሬ በድሮን እየጨፈጨፈ ነው። ሜቄዶንያ በሚባል የነ ደብረ ጽዮን በሁለት ሺህ ሁለት ያቋቋመ ድርጅት በኩል ቢኒያም በሚባል ሰርቶ የማይበላ ሁለት ግርግር ሌባ ሕንፃ ሰራለሁ እያለ ጥይት እየገዛ ሁለት ሶስት ዙር እየመጣ እየሰበሰበ ዶላር እየሰበሰበ እየገደለን ነው። እንኳን ሚሳኤል ተኩሰንበት። አያችሁ፣ ትግሬዎች ብልጣታቸው ያ ሚሳኤል በሱዳን በኩል ተጭኖ ተጎትቶ ገብቶ ፋኖ እየከፈተላቸው ከዚያ በኋላ በከፍተኛ ቦታ ላይ ሆኖ ወደ አዲስ አበባ እንዲተኮስ ነው፣ ደግሞ ይደርሳል። ወደ አዲስ አበባ እንዲደርስ ነው። ከመቀሌ ግን አዲስ አበባ መድረስ አይችልም። ቢደርስን ነው የተኩሱት ነበር። ባህር ዳር ግን ደርሷል። አስጠግተው ነበር የተኮሱት። ስበው አምጥተው በመኪና ጭነው አዲስ አበባ ግን መረሳ አይችል። ሰባት መቶ ኪሎ ሜትር ቢሆን ነው። እነዘመነ ግን ቢተኩሱት ይደርሳል። ከዚያስ የዓለም አቀፍ ኅብረተሰብ የአማራ ሕዝብ ሚሳይል ተኮሰ እንዲባልና ጥርስ ውስጥ እንዲገባ ብልጽግና ደግሞ ለስልጣናቸው ስለሚጓጉ አማራን ተነስተው እንዲጨፈጭፉት። አያቸው እነዘመነ እንዴት እንደሚያሳስቷቸው። አያቸው ነማርሸት እንዴት እንደሚያሳስቷቸው አያቸው። የጎጃም ፋኖ ነው እንዴት እንደሚያሳሱት። ትግሬዎች ይሄ መረጃ እኔ ብቻ ነኝ ያለ ሌላ ሰው የለውም። ይሄ መልእክት የሚመጣው ከዚህ ሚዲያ ነው። እኔን ተከተል አማራ